አዲስ ከተመሰረተው የሸገር ከተማ ጋር በተገናኘ ቤታቸው የፈረሰባቸው ያሉ ሰዎች እዛው አካባቢ ማስጠጋት ወይም ደግሞ አከራይተው ያሉ ሰዎች እስከ አስራ አምስት ሺ ብር እና የሶስት ወር እስራት ቅጣት እንደሚደርስባቸው ተሰምቷል እና ይሄ እንግዲህ በዛ አካባቢ እንዳይኖሩ አካባቢው ላይ እንዳይቆዩ ለማድረግ እየተደረገ ያለ ሴራ መሆኑን ነው። እንግዲህ ግፉ የት ድረስ ይዘልቃል የሚለውን ነው እንግዲህ በተለይ የሚያከራዩ ካሉ እንዲያነ ነገር እየደረሰባቸው መሆኑን ነው የሚናገሩት። ሌላው የአማራዊ የአማራ ህዝባዊ ግንባር መመስረቱን የሚያመለክት መግለጫ ለኢትዮ ሶስት ስልሳ ደርሶታል። በዚህ እንግዲህ ይሄ መግለጫ ምናልባት ልዩ ታሳይልናለች። በመግለጫው የአማራ ህዝብ ጥያቄዎች ለመመለስ መቋቋሙን መመስረቱን የሚያመለክት ነው። በውጭ ሀገራትም ደጋፊ የድጋፍ ኮሚቴ እንዳቋቋሙ እና ድጋፍ ኮሚቴውን የሁሉም የአማራ ህዝብ በኢትዮጵያ አንድነት ለሚሰሩ በአጠቃላይ ስለ አማራ ህዝብ ብለው ድጋፍ እንዲያደርጉ ይጠይቃሉ። ከመሰረታ ጋር በተ አቶ እስክንድር ነጋ በድምፅ መልእክት አድርሶናል። እሱን ተመልካቾቻችን እንዲያደምጡት እናደርጋለን። ምናልባትም ከዚሁ ጋር በተያያዘ በዚሁ ጉዳይ ላይ በውጭ ሀገር የሚገኙ የዚህ የግንባሩ የድጋፍ ኮሚቴ አባላትን ኢትዮ ሶስት ስልሳ አቅርቦ ምንድን ነው ብሎ ለመጠየቅ ለነገ ቀጠሮ ይዘናል። በተመሳሳይ መልኩ የመንግስትም የአማራ ብልጽግና ወይም ደግሞ የአማራ ክልል አስተዳደርም እንደዚሁም የፌዴራል መንግስቱ በዚህ ጉዳይ ላይ አስተያየቱን እንዲሰጥ ጥረት እናደርጋለን። በዚሁ አጋጣሚ ጥሪያቸው እናስተላልፋለን። ለመንግስት ምንድን ነው ይህን ነገር በሚመለከት ሀሳባቸው ምን ይመስላል የሚል ነው። በውስጡ የተነሱ ነገሮች አሉ። እነኛን ጥያቄዎች ይዘን ራሳቸው እንዲናገሩ እድሉ እናመቻቻለን። ፈቃደኛ ስለሆኑ ይህንን ህዝባዊ ግንባር ያቋቋሙ ውጭ ሀገር የሚኖሩ የድጋፍ ኮሚቴዎች ፈቃደኛ ስለሆኑ እዚሁ በነገው መድረክ ላይ ይዘናቸውን ቀርባለን። ልዩ አቶ እስክንድር ነጋ ያስተላለፈውን መልእክት ከዚህ አንፃር እንስማና ወደ ሌላ ውይታችን እናልፋለን። ልዩ እባክሽን። ሀገር ወዳድ ኢትዮጵያውያን ሆይ ሰላምና ክብር ለእናንተ ይሁን። ዛሬ በሀገራችን ኢትዮጵያ ስልጣን ላይ ያለው ዘረኛ ስርዓት አማራን በማንነቱ በመጨፍጨፍ ላይ ነው ሌሎቹንም ሌሎቹንም ወገኖቻችንን ጨምሮ እያፈናቀልና መኖሪያቸውን እያፈረሰ የዘር ማጽላት እየፈጸመባቸውና ንብረታቸውን እየዘረፋቸው ይገኛል። መከራ ለወረደበት ወገናቸው ድምፅ የሆኑትን ሁሉ እያፈነና በረጅም ጊዜ ስርዓት እያንግላታቸው ነው። ይባስ ብሎ ሰላም በማስከበር ሽፋን በአማራ ክልል ሰራዊቱን አዝምቶ ጠዋት እና ማታ የአማራን ወጣት በመጨረሽ ላይ ይገኛል። የጅምላ ጭፍጨፋው አማራ ተኮር ይሁን እንጂ መፍትሄው የመላ ኢትዮጵያውያን ተሳትፎ የሚጠይቅ ነው። የስርዓቱ የዘር ማጥፋት ፕሮጀክት ወደ ሌሎቹ ማህበረሰቦች ማምራቱ አይቀርም። ስርዓቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በነባሩ እስልምና እምነቶች አባቶችና ምዕመናን ላይ ማዋከብና ማዋረድን ስራዬ ብሎም ይዞታል። በጥቅሉ ችግሩ ሀገራዊ፣ መፍትሄውም ሀገራዊ ነው። ይህንን ታሳቢ በማድረግ ትግላችን በሂደት በአቅምም በአውድም መላ ኢትዮጵያውያንን ያቀፈ እንዲሆን እንሰራለን። ኢትዮጵያን ያላማከለ መፍትሄ ሊኖር አይችልምና በዚህ መንፈስ የሚከፈለው መስዋዕትነት ከፍለን የሀገራችንን ችግር ለመቅረፍ የአማራ ህዝባዊ ግንባርን መስርተናል። ትግላችን መነሻው አማራ መዳረሻው ግን ኢትዮጵያ ናት። ስለሆነም በሀገር ውስጥና በውጭ የምትገኙ ወገኖቻችን ሁሉ ከጎናችን እንድትቆሙ ወገናዊ ጠሪያችንን እናቀርብላችኋለን እንዲሁም ትግላችንን ለማሳላት ይረዳን ዘንድ በውጭ የተቋቋመውን የድጋፍ ግብረ ኃይል እንዲመሩ ለተወከሉት ስመጥሩ ሻለቃ ዳዊት ወልደ ጊዮርጊስ፣ የዳያስፖራ አባላት፣ የፖለቲካና የሲቪክ ተቋማት እንዲሁም የዓለም አቀፉ ማህበረሰብ ሙሉ ትብብራችሁ ትብብራችሁና ድጋፋቸው እንዳይለያቸው አደራ እንላለን። አመሰግናለሁ። እስክንድር ነጋ እንግዲህ ተመልካቾቻችን መግለጫ አውጥተዋል። ከኔ ቀደም ብላ ልዩ ባሳይችን መግለጫ ላይ የመነሻችን የአማራ ህልውና እና መዳረሻችን የኢትዮጵያ አንድነት በሚል ርዕስ መግለጫ የወጣው መግለጫውን በሚመለከት እንግዲህ በዝርዝር ነገ እነሱ ራሳቸው መስራቾቹ በዚህ መድረክ ላይ ቀርበው መግለጫ ይሰጣሉ። መነሻችን የአማራ ህልውና እና መዳረሻችን የኢትዮጵያ አንድነት በሚል ነውና አላማቸው በስድስት 6 ነጥብ እንዳስቀመጡትና እነኝንህ ደግሞ ወደ ተግባር ለመለወጥ ወደ ሰባት የሚኖሩ መግለጫዎችን ወይም ደግሞ አቋሞችን ማንጸባረቃቸውን ለማወቅ ችላለ። ይህን ያህል በዚህ ጉዳይ ላይ ካልን ወደ ቀጣዩ አጀንዳችን እንሻገራለን። ምናልባት እዚህ ላይ ሀሳብ የምትሰጡ ከሆነ ድሉን እንሰጣችኋለሁ። ግን ነገ በሰፊው በተለይ ደግሞ ውጭ ሀገር የሚገኙ ህዚህ እንግዲህ ቀደም ብሎ አቶ እስክንድር እንደተናገረው ሻለቃ ዳዊት ወልደጊዮርጊስ እሳቸው ናቸው የሚመሩት ሰፖርቱ ወይም ደግሞ ድጋፍ ኮሚቴውን እና መተው የሚናገሩበትን ነገር እናመቻቻለን። ሌላው ምናልባት አሁን ከገባን በኋላ ባህር ዳር ላይ አንድ ቦምብ መፈንዳቱን የሚያመለክቱ መረጃዎች አሉ። እንግዲህ በደንብ ያለውን ነገር ለማወቅ ጥረት እያደረግን ነው። አዲስ ነገር ካለ እናሳውቃለን። ጉዳት ምን ያህል እንደደረሰ፣ የት አካባቢ እንደሆነ ለማወቅ እየጣርን ያለ ነው። ወደ እንግዲህ የባህዴን መግለጫ አውጥቷል። እንግዲህ ሰፊ ነው፣ እጅግ በጣም ሰፊ መግለጫ ነው። በዚህ መግለጫ ላይ ያነሳቸው ዋና ዋና ነጥቦች አሉ፣ እነሱ እናነሳለን። ነገር ግን መግለጫውን ከማውጣታቸው በፊት በዛሬ ውሏቸው፣ በትላንት ውሏቸው ምን አይነት ነገሮች ተነሱ የሚለውን የተወሰኑ መረጃዎች ይነቃቸው አንተ ጋር ስላሉ እነሱ እናነሳና ወደ ውይይቱ እናልፋለን። ይነቃቸው አመሰግናለሁ። ብሩክ ወደ ዋናው ርዕሳችን ከመግባታችን በፊት እኔም አሁን ከደቂቃዎች በፊት የወጣ አንድ መረጃ እያየሁ ነበረ። ኢትዮጵያ ኢንሳይደር አሁን ከመሸ በኋላ ባወጣው ዘገባ ጋዜጠኛ ተመስገን ደሳለኝ ላይም በጸጥታ ኃይሎች ተይዞ መወሰዱን ዘግቧል። እንግዲህ ጋዜጠኛ ተመስገን ደሳለኝ ዛሬ ቅዳሜ ምሽት ሁለት ሰዓት ገደማ ግንቦት 12 2015 ዓ.ም ከመኖሪያ ቤቱ በጸጥታ ኃይሎች ተይዞ መወሰዱን የዓይን ማኞች ለኢትዮጵያ ኢንሳይደር ተናገሩ ይላል። ተመስገንን የወሰዱት በሁለት ፒክአፕ ተጭነው የመጡና የፖሊስ ደንብ ልብስ የለበሱ የጸጥታ ኃይሎች መሆናቸውን ገልጸዋል። እስከ ምሽት ድረስ ከቅርብ ጓደኞቹ ጋር የነበረው ተመስገን በአዲስ አበባ ጃን ሜዳ አካባቢ ወደሚገኘው መኖሪያ ቤቱ በሚገባበት ወቅት የግቢው ዙሪያ በጸጥታ ኃይሎች ተከቦ ማግኘቱን የዓይን እማኞች ተናግረዋል ይላል ኢትዮጵያ ኢንሳይደር። ይሄ እንግዲህ አሁን ከስድስት ደቂቃ በፊት ልክ እኛ ፕሮግራም ከገባን በኋላ የወጣ ዜና ነው። ይሄ እንግዲህ የሚያሳየው አሁን አንተ ደግሞ ስትናገር ባህር ዳር ላይ ከመሸ በኋላ አንድ ፈንጅ ፈንድቷል የሚል መረጃ ደርሰህናል። ብአዴን ያወጣው መግለጫ አለ ግብስብስ መግለጫ ከዛ ጋር ይገናኝ አይገናኝ፣ የተመስገን እስር በባህር ዳር ላይ ያጋጠመው የፈንጅ አደጋ ከዚህ ከመግለጫው ጋር ይገናኝ አይገናኝ፣ ምናልባት እያጠራን ወደ መሀል ስንገባ የምናየው ይሆናል። ብሩ ግን እዚህ ጋር አንድ ነገር ማለት ፈልጋለሁ። ጋዜጠኛ ተመስገን ደሳለኝ እስር እንትኑ አይደለም ይሄ። እስር የሚገደው ጋዜጠኛ አይደለም። በኢትዮጵያ የፖለቲካ ትግል ውስጥ በርካታ ጊዜ በመታሰር የኢትዮጵያን መንግስት ወይም አገዛዙን በበርካታ መረጃና ማስረጃዎች እያጋለጠ ሲሞግት የኖረ እስር ብርቁ ያልሆነ ጋዜጠኛ በጣም ጠንካራ ምሳሌ የሆነ ጋዜጠኛ ነው ጋዜጠኛ ተመስገን ደሳለኝን። ከዚህ ትግሉ ለማስቆም ያልተፈነቀለ ድንጋይ አልነበረም። በቀደመው አገዛዝም አሁን ባለውም አገዛዝ በጣም በርካታ ሙከራዎች ሲደረጉበት እንደነበር የምናውቀው ነው። በሐሰት ክስ ፍርድ ቤት አቁሞ እስከ ማንገላታት ድረስ የደረሰ በጣም አስነዋሪ ተግባር ሲፈጽም መቆየቱ ይታወቃል። አገዛዙ ይህ አልሳካ ሲለው ዛሬ እንግዲህ ምን እንደሆነ ሳይታወቅ ደግሞ ወስዶ እስር ቤት አስገብቶታል፣ የሚለውን መረጃ አሁን ሰምተናል። እንግዲህ አገዛዙ በመናገር ነፃነት እና በፕሬስ ፍሪደም ላይ ቀጥተኛ የሆነ ጣልቃ ገብነት ወይም ደግሞ ይህንን የመናገር ነፃነት የማፈን ስራውን በአደባባይ አምባገነናዊነቱን እያሳየ እያስመሰከረ እየተገበረው እንደሚገኝ የሚያሳይ ነው የዛሬው የጋዜጠኛ ተመስገን ደሳለኝ መወሰድ እንግዲህ እዚህ ላይ ዝርዝር ነገር ይዘን ለመምጣት እንሞክራለን። ምናልባት ወደፊት ነገ ከነገ ወዲያ ወይም በውይይታችን ቆይታ መሀል የምናገኛቸው ተጨማሪ መረጃዎች ካሉ እነሱን ለመሰብሰብና ወደዚህ ለተመልካች ለማድረስ እንሞክራለን። በአጠቃላይ ግን አገዛዙ በጋዜጠኞችና የሕዝብ ድምፅ በሆኑ ሚዲያዎች ላይ የሚያደርገው ዘመቻ በሀገር ውስጥም በውጭም ሀገር ገና አላረካውም። እንቅስቃሴው በቃኝ ብሎ እንዲቆም እድል የሰጠው አይደለም። አሁንም ገና በጣም በርካታ ጋዜጠኞች ወደ እስር ቤት ሊጋዙ እንደሚችሉ በርካታ የሕዝብ ድምፅ የሆኑ የመገናኛ ብዙሃን ሚዲያዎች የዚህ ሰለባ ሊሆኑ እንደሚችሉ ማሳያዎቹን ሰሞኑንም በቀጥታ የሳተላይት ስርጭታችን ላይ የመረጃ ቲቪን ሀክ ለማድረግ ሲሞክር እንደነበረ ስንገልጽ ቆይተናል። በአጠቃላይ የአገዛዙ መዳከም፣ የአገዛዙ አቅም ማጣት ምን ያህል አፍጥጦ እንደመጣ የሚያሳዩ ምልክቶች ናቸው እነዚህ በተለይ በጋዜጠኞች እና በሚዲያዎች ላይ የሚደረጉት ዘመቻዎች ማለት ነው። እንግዲህ ብሩክ በነዚህ ጉዳዮች ላይ ተጨማሪ መረጃዎችን ባገኘን ሰዓት ይዘን እንመጣለን። የብአዴን ግብስብስ መግለጫና ያልተመለሰው የአማራ ሕዝብ ጥያቄ ብለን ስንመጣ ዛሬ ብአዴን ከግንቦት ላለፉት ተከታታይ ቀናት መግለጫ ሳያወጣ ኮንፍረንስ ሲያደርግ መቆየቱን እናስታውሳለን። ዛሬ ካወጣው መግለጫ ጋር ፈጽሞ ተቃራኒ የሆነ ጊዜ ነበር ያሳለፈው። በእርግጥ ግን ያንን በምንም አይነት መልኩ እንዳይታይ አድርጎ የተግበሰበሰና ምንም እጅ እግር የሌለው መግለጫ አውጥቷል። እኔ ትናንት ከትናንት ወዲያ የነበራቸውን ውሎ፣ ዛሬ ዛሬ ይህንን መግለጫ ከማውጣታቸው በፊት የነበራቸውን ሁኔታ ለመቃኘት ሞክሬ ነበረ። እውነቱ ሌላ ነው። ብሩክ፣ በአጠቃላይ ኮንፈረንሳቸው ላይ የዞንና የወረዳ አመራሮች ሲያነሷቸው የነበሩ ጥያቄዎች በፍጹም በዚህ መግለጫ ውስጥ አልተካተቱም። የዞንና የወረዳ አመራሮች ያነሷቸው ጥያቄዎች ህዝባችን ከእጃችን አምልጧል፣ እንደ ፓርቲ፣ እንደ ብልጽግና ቢሮ ህዝቡን ልንመልስ የምንችልበት አቅም አጥተናል የሚል ጥያቄ ነበር ሲነሳ የነበረው። ይሄ ደግሞ በዋናነት የሆነበት ምክንያት ብልጽግና ፓርቲ እንደ ፓርቲ የአቅም ግንባታ አደረጃጀቶች የሉትም። እኛ ከዚህ ቀደም በቀደመው የኢህአዴግ መንግስት ወይም ስርዓት ውስጥ ያገኘነውን የካድሬ ስልጠና እንጥፍጣፊ እየተጠቀምን ነው ህዝቡን ልንመራው እየሞከርን ያለ ነው እንጂ ፓርቲው እንደ ፓርቲ እንኳን የራሱ አደረጃጀትና የአቅም ማሳደጊያ ወይም ክህሎቶቻችንን የምናሳድግበት ፖለቲካዊ አወቃቀርና አሰራር እንኳን የለውም። በዚህ ምክንያት ህዝቡን መያዝ አቅቶናል። የህዝቡን የትግል ጥያቄ አዳምጠን መልስ ለመመለስ የሚያስችለን አቅም ላይ አይደለንም። ስለዚህ ይህንን አምነን ተቀብለን ትግሉን ከህዝብ ጋር በጋራ መምራት መቻል አለብን የሚል ጥያቄ ሲያነሱ መሰንበታቸውን ለማወቅ ችለናል። እንግዲህ የዞንና የወረዳ አመራሮች ያነሷቸው እነዚህ በጣም ክሪቲካል የሆኑ የአማራ ህዝብ ጥያቄዎችን የሚያሳዩ ጉዳዮች በአማራ ብልጽግና ቢሮ ወይም በብአዴን በኩል አንድም ቦታ ምላሽ ሳይሰጣቸው ልክ ከአራት ኪሎ ሲከፈት ሲዘጋ የሚውለውን የመግለጫ አሰጣጥ ምንም ነገር ሳያዛንፉ ሙሉን ትርካ ምርኪ የሆነ የማይረባ ረቤለሽ የተግበሰበሰ መግለጫ አውጥተው ስብሰባውን ቋጭተናል ብለዋል። ተመልከት፣ እነዚህ ሰዎች ግማሹ በጣም ትካዜ ውስጥ ነው ያለው፣ ግማሹ ምን እንደሚል ግራ ገብቶታል፣ ሌላው ወደ ሌላ ቦታ ነው የሚያየው። እውነት ጥያቄያቸው ምን እንደሆነ እነሱ ያውቁታል። እዚህ ውስጥ ተሳታፊ የነበሩት ከከፍተኛ የክልል አመራሮች በስተቀር በዞንና በወረዳ ደረጃ ያሉት አመራሮች በአጠቃላይ ሲያነሷቸው የነበሩት ጥያቄዎች ሕዝቡ ከእጃችን ስላመለጠ የሕዝቡን ጥያቄ እንቀበልና አዳምጠን መሰረታዊ የሚባለውን የህልውና ጥያቄ ሊደግፍ የሚችል አቋም ላይ እንሁን፣ ካልሆነ ይህንን የአማራ ሕዝብ እንቅስቃሴ ልናስቆመው በመግለጫ ልንገታው ወይም ደግሞ እያባበልን ከዚህ በፊት ስንይዘው በነበረው አካሄድ ልንቀጥል የምንችልበት እድል አብቅቷል የሚል ጥያቄ ነው ከታችኛው እርከን ሲሰማ የነበረው። ዛሬ የወጣውን መግለጫ በተመለከተ ግን ወደ በኋላ እያንዳንዱን ባለ ዘጠኝ ነጥብ የአቋም መግለጫ አውጥተዋል። እያንዳንዱን በዝርዝር እያየን ስንሄድ እውነታው ምኑ ጋ ነው የተባለውስ ነገር ምንድን ነው የሚለውን በአግባቡ መመርመር የሚያስችለን ይሆናል። ስመለስ የአቋም መግለጫዎቹ ላይ እና ተያያዥ ጉዳዮች ላይ ሀሳብ እሰጣለሁ። ብሩክ አመሰግናለሁ። በጣም አመሰግናለሁ። ይድነቃቸው መግለጫውን በሚመለከት ያነሳውን ነገር እንግዲህ በደንብ በሰፊው እንሄድበታለን። ምናልባት መግለጫ በጣም ሰፋ ያለ ከመሆኑ አንጻር በዛሬ ብቻ የምንጨርሱ አይደለም። እያንዳንዱ በደንብ መታየት አለበት። እንደው ምናላቸው መግለጫውን እንዴት አየኸው? መግለጫ ውስጥ ምን ነገሮችን ነው ሊነግሩን የፈለጉት በአዴን እንደ በአዴን የአማራር ህዝብ የመምራት እና እየመራው ነኝ የሚያስብል ነው ወይ? እስኪ ዋና ዋና የሚባሉ ነገሮችን ለማንሳት ይሞከር። ውይቱ ውይይቱ በአንድ ቀን አያልቅም። በሱ ጉዳይ ሰፋ ያሉ ነገሮችን ሰሞኑን እንሄዱበታለን። እንግዲህ የተወሰኑ ነገሮችን እንድናነሳ ምን አላቸው። ድምፅ ዝግ ነው። ምን አላቸው አላ አመሰግናለሁ ብሩክ። በቅድሚያ ይህንን ኮንፈረንስ በተለይ የአማራ ክልል ከፍተኛ እና መካከለኛ አመራሮች ያካሄዱት ስለሆነ ቀደም ሲል ይነቃቸው ሲገልጸው እንደነበረ በሁለት ከፍለን ማየት የሚያስፈልግ ይመስለኛል። አንደኛው የህዝብን ጥያቄዎች ያነገቡ የህዝብ ጥያቄዎች በአግባቡ እንዲመለሱ የሚፈልጉ የህዝቡን ችግሮች፣ የህዝቡን መከራዎች ከህዝብ ተቀብለው ያ ችግር በአግባቡ እንዲፈታ የሚፈልጉ የዞን የወረዳ አመራሮች በአግባቡ ጥያቄያቸውን በማቅረብ ከከፍተኛ አመራር እና ከሚመለከታቸው አካላት ጋ ሆነው ከህዝብ ጋር ሆነን ይህን ችግር መፍታት አለብን ብለው የታገሉ በጽናት፣ በሀቅ፣ በእውነት የተፋለሙ እውነተኛ የሞራል ሰዎች፣ የሞራል ከፍታ ያላቸው ሰዎች በዚህ ኮንፈረንስ ውስጥ ተሳታፊ ሆነው ድምፃቸውን ሲያሰሙ ስለነበር ለነሱ ይሁንታ መስጠትና ከፍተኛ የሆነ ምስጋና ማቅረብ ያስፈልጋል። እነዚህ ሰዎች ያስተጋቡት የተናገሩት ለመፍትሄውም የሰጡት ሀሳብና ጥያቄ ግን ያው እንደተለመደው በፓርቲው ተደፍቆ በከፍተኛ አመራሮች ተደፍቆ የወጣው መግለጫ እና የነበረው እውነታ ልዩነት ያለው መሆኑን አሁን በአግባቡ ይነቃቸው ባስቀመጠው መልኩ የተከናወነ ስለሆነ ይህን መግለጫ ፍየል ወዲህ ቅዝምዝም ወዲያ እንደሚባለው እጅግ በሚያሳዝን ሁኔታ እዛ የነበረውን እውነት የማያንጸባርቅ እንደሆነ ኅብረተሰቡ ሊገነዘበው ይገባል። መግለጫው እጅግ አስገራሚ፣ እጅግ አስቂኝ፣ እጅግ በውሸት እና በሐሰት የተግበሰበሰ መሆኑን ወደ ውስጡ ገብተን ስንመለከተው መረዳት እንችላለን እንግዲህ ይሄ ኮንፈረንስ ከስያሜው እንደተረዳ ነው፣ እነሱም እንደሚሉት ፈተናዎችን ወደ እድል በመቀየር ህዝባችንን እናሸጋግራለን ነው የሚለው። በርዕስ ደረጃ ፈተና እንዳለ ገብቷቸዋል። ፈተናውን ግን በአግባቡ ከመመለስ ጥያቄውን በአግባቡ ከመመለስ ይልቅ እንደ እድል እንቆጥረዋለን ብለው ፍጹም ፍጹም በሚያሳዝን ሁኔታ ያሉትን ነገር ስንሰማ እጅግ እንገረማለን። ይሄ መግለጫ ዋናውን የአማራ ህዝብ ጥያቄ በተለይም የህልውና አደጋንና የመገለል አደጋን በአማራ ህዝብ ላይ በተደጋጋሚ በአንድ ተረኛ ነኝ በሚል ቡድን ከፍተኛ መገደልና መጨፍጨፍ፣ መፈናቀል እየደረሰ መሆኑን የትኛውም ቦታ ላይ አይቀበልም አይም እንደ አጀንዳም አላነሳውም። መግለጫው ውስጥ ያሉ የህዝብ ተቆርቋሪዎች አንስተውታል። ነገር ግን ይሄ መግለጫ ምንም አይነት እውቅና ሳይሰጠው እንዲሁ ዘሎታል። ዋናውን የህዝብ ጥያቄ፣ የአማራ ህዝብ ጥያቄ የህሉና አደጋ፣ የመጨፍጨፍ፣ የመገደል፣ የዘር ማጥፋት አደጋ፣ በኢኮኖሚ የመገለል አደጋ፣ በተረኞች የመዋጥ የመሰልቀጥ አደጋ፣ ሀገርን የማፍረስ አደጋ እንደሆነ በፍጹም ይሄ መግለጫ አያነሳም። ኢትዮጵያ በመፍረስ አደጋ ላይ እንደሆነች አይቀበልም። አይም ይህን መግለጫውን ስታዩት ይህንን ቃልና ይህንን ሀሳብ እንደማታገኙት